አሰላሙ ዓለይኩም ወረሕመቱላህ እስኪ ይህንን ኮሜንት እናነበውና የዚህ ኮሜንት ባለቤትና የእሱን ዓይነት አምሳያ ሐሳብ ላላችሁ ሰዎች በሙሉ የሚሆን አንድ ከቁርአን አንቀጽ አንድ ደግሞ ከሐዲስ አጠር አድርገን የምንመለከት ይሆናል። እንደምትመለከቱት የዚህ ኮሜንት ባለቤት ምን ይላል? አብረን እናንብበው። ወላሂ በአላህ ይሆንብኝ፣ የት እንዳለህ አጣርቼ ልወቅና ወላሂ እደፋሃለሁ በዑለሞች ስትቀጥፍ አትኖርም። እነሱን ስትሳደብ አትኖርም። ወላሂ አትጠራጠር፣ እደፋሃለሁ። አንተ ዝምጀሮ ይላል፣ ዝንጀሮ ለማለት ነው። ለማንኛውም ለዚህ ልጅም እንደዚህ አይነት ሀሳብ ለምታስቡ ሰዎች የሰው ልጅን ከህይወት ማቋረጥ ሞት የሚባለው ነገር በእናንተ እጅ ቢሆን ኑሮ እናንተ እጅ ቢሆን ኑሮ እስካሁን ድረስ አንድ እንቅስቃሴዎችን መንቀሳቀስ አንችልም ነበር ነቢዩ ሰለላሁ ዐለይሂ ወሰለም ሙሐመዱል አሚን ተብለው ተከብረው ከተቀመጡበት ሀገር ላይ የተለያዩ የግድያ ሙከራዎች፣ የተለያዩ ስድቦች፣ የተለያዩ የጥላቻ ንግግሮች፣ ማሳደድ፣ ከሀገር መፈናቀል፣ የተለያዩ ነገራቶች የደረሱባቸው መቼ ነው? መጣራት ሲጀምሩ ወደ አላህ መንገድ መጣራት ሲጀምሩ። ማንኛውም አካል ወደ ተውሒድ ወደ ሱና የሚጠራ አካል በሙሉ እንደዚህ አይነት ዛቻዎች እንደሚደርሱበት ጥርጥር ሊኖር አይገባም። በመሰረቱ ይሄ ኮሜንት የመጀመሪያ አይደለም። በውስጥም ማስፈራራት እንደዚህ አይነት ንግግሮችን መናገር አሉ። አሁን ድረስም የሌለ ሆኖ አይደለም። ነገር ግን የዚህ ኮሜንት ባለቤት እና የዚህን አምሳያ አስተሳሰብ ያላችሁ ሰዎች በመጀመሪያ ደረጃ ልታውቁት የሚገባው ነገር አላህ ስብሐነ ወተዓላ በእኛ ላይ ያልወሰነው አንድም ነገር እንደማያገኘን እኛ ሙሉ እምነት አለን። በእኛ ላይ ያልወሰነው አንድም ነገር እንደማያገኘን እኛ ሙሉ እምነት አለን። አላህ ላይ የተመካሰው አላህ ነው ጠባቂ፣ አላህ ነው አዳኙ ብሎ የሚንቀሳቀስ ሰው እንደዚህ አይነት ነገራቶችን አይፈራም። ቁል ለን ዩሲበና ኢላ ማ ከተበላሁ ለና ሁወ መውላና ወአለላሂ ፈልየተወከሊል ሙእሚኑን። አላህ በእኛ ላይ የጻፈብን ነገር ካልሆነ በስተቀር በጭራሽ አያገኘንም በላቸው።

አንተን ለሞግዳት ፍጡር ሁሉ ቢሰባሰብ በጭራሽ ሊጎዱህ አይችሉም። አላህ በአንተ ላይ የጻፈብህ ነገር ካልሆነ በስተቀር ማንኛውም የምትነካን ነገር አይደለም። ሞትን ያክል ትልቅ አደጋ እሾህ እንኳን ብትሆን፣ የምትወጋን እሾህ እንኳን፣ የሚያደናቅፈን እንቅፋት እንኳን አላህ በእኛ ላይ የጻፋት ናት። አላህ በእኛ ላይ ያልጻፈው ነገር ጭራሽ ሊደርስ አይችሉም። ለምን ሩፊአቲል አቅላም ቀለሙ ተነስቷል።

በዳዕዋ እንቅስቃሴ ላይ ደግሞ የዚህ አይነት ነገራቶች የተለመዱ ናቸው። ለማንኛውም እናንተ ፎከራችሁንና ዛዛታችሁን ቀጥሉ። እኛ ወደ ተውሒድ እና ሱና መጣራታችን እስከ ሞት ዕለታችን ድረስ እንቀጥላለን፣ እስከ ሞት ዕለታችን ድረስ እንቀጥላለን። በዚህም ላይ አጋዡ አላህ ሱብሐነሁ ወተዓላ ነው። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።